ሰላም ልንላችሁ፣ ዛሬ ዲሲ እየተበላሽ ላስቸገራችሁ ጥሩ መፍትሄ ልትሆን ትችላለች ብለን ቢያንስ የዲሲን ስራ ግማሹን ያክል ትሰራለች ብለን እቺን እስቲ እንስና፣ እችኛ ቻርጀር ነች፣ የተበላሸች ቻርጀር ነች እና አውትፑት ቮልቴጅ ታሳያለች፣ አምፒርም እንደዛው ታሳያለች ማለት ነው። ስለዚህ ፕላስዋ ላይ እና ግራውንድ ላይ ሁለት ገመዶች እንበይዳለን እንደምታዩት። ፕላስ እና ማይነስ ላይ ከበየድን በኋላ ቀጥታ ቮልቴጅ ስንሰጣት በዚህ መልኩ ትበራለች ማለት ነው አምስት ቮልት እንደምታዩት ያሳየኛል። ከዛ ደግሞ ውስጥ ቻርጅ ያደርጋል የሚለውን ደግሞ እንመልከት። እንደምታዩት በተንስልኳ ቻርጅ ታደርጋለች በተንስልኳ የምትወስደውንም አምፒር በተሻለው መጠን ይነግረኛል ማለት ነው። ጨለማ አድርጌ ላሳያቸው። እንደምታዩት አምስት ቮልት ይላል። ሰላሳ ስድስት ዜሮ ነጥብ ሰላሳ ስድስት አምፒር እየወሰደ ነው ይላል። ስለዚህ ይህንን እንዴት አድርገን ነው የምንጠቀመው፣ የሚለውን ላሳያችሁ። ባትሪ ለማስነሳትም በዚህ መልኩ ማስነሳት እንችላለን ማለት ነው። ቀታ እንሰካበታለን፣ ይህን ሁለቱም እንሰካለን። ከዛ ባትሪው እየወሰደ ነው ወይስ አይወስደም የሚለውንም እዚ ጋር ይነግረናል ማለት ነው። ዜ ነጥብ እየወሰደ ነው ይላኛል። ስለዚህ በቀላሉ ባትሪም ማስነሳት ትችላለሁ ማለት ነው። የምትገርም ዕቃ ነች። ቀላል ለመስራትም ብዙ ጊዜ እንደዚህ ያለ ንትፈ የሚያደረጉትን በአንጥል አሪፍ ነው። እንዴት አድርጌ እንደተጠቀምኩበት ላሳያችሁ። መጀመሪያ ቻርጀር እናዘጋጃለን። ቻርጀሩ ላይ አውትፑት የምንሰካበት ላይ ሁለት ገመዶችን እናወጣለን። ሁለት ገመድ ፖዘቲቭና ኔጌቲቭ ማንኛውም ቻርጀር ላይ ገመድ ላይ ይወጣል። ስለዚህ ፖዘቲፉን እዚች ላይ ፖዘቲቭ ላይ ያረጋለሁ። ማይነሴም እዚህ ላይ ማይነስ አረጋለሁ ከዛ ቻርጀሬ እሰከዋለሁ ማለት ነው። ከዛ እዚህ ላይ የፈለግኩትን ኬብል መሰካት እችላለሁ። ከዚህ በኋላ ማለት አምስት አምፒር አለው፣ ስለዚህ ያሳየኛል። አንደኛ አይደንቲፋይ እያደረግልኛል የሆነ ስልክ ቻርጅ እያደረገ ነው አይደለም የሚለውን ውሸቱን ነው ቻርጅ የሚያደርገው ወይስ በስክል የቻርጅ እያደረገ ነው የሚለውን አምፒር ስለሚነግረኝ ለሱ ነው። ስለዚህ ይህ ስልክ አሁን ተሰካው ቻርጅ ያደርጋል አያደርገም፣ የሚለው ትግርኛ ማለት ነው ገባችኋ? ስለዚህ እንደዚህ ቻርገን በቀላሉ እንጠቀም እንችላለን፣ ዲሲያችንንም ሳንጎዳ። ብዙ ጊዜ ባትሪ ስናስነሳ ነው ዲሲያችንን የሚጎዳው፤ በዚህ ባትሪ እናስነሳለን።